ሰላም ጤና ይስጥልኝ። ክብራትና ክብራን የቻናል የተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ በጣም አስፈላጊ ርዕስ ይዤላችሁ መጥቻለሁ። ይህ ቪዲዮ የሚመለከታችሁ ዩቲዩብ ቻናል ያላችሁም ሆነ ገና ለመክፈት ያሰባችሁ ካላችሁም ሁላችሁንም ይመለከታል። በዩቲዩብ መድረክ ላይ ስኬታማ ለመሆንና ቻናላችሁን ላለማጣት ማወቅ ያሉባችሁ ሁሉንም ሕጎችና መመሪያዎችን በዛሬው ፕሮግራም በዝርዝር የምነግራችሁ ይሆናል። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ በአክብሮ ትጠይቃለሁ። መልካም ቆይታ። የግድ ልታውቋቸው የሚገቡ የዩቲዩብ ህግና ደንብ መመሪያዎች። እነዚህ መመሪያዎች ዩቲዩብን ለሁሉም ሰው ደህንነቱ የተጠበቀ እና አስደሳች መድረክ ለማድረግ የተዘጋጁ ናቸው። የማህበረሰብ መመሪያዎች ወይም ኮሚኒቲ ጋይድላይንስ ይባላሉ። ታዲያ እነዚህ መመሪያዎች በዩቲዩብ ላይ ምን ተፈቅዷል፣ ምን አልተፈቀደም የሚሉትን መረጃዎች የያዙ ናቸው። አንደኛ የጠላቻ ንግግር ወይም ሄት ስፒች፣ ማንንም ሰው በዘር በፆታ፣ በሃይማኖት፣ በእድሜ፣ በአካል ጉዳት ወይንም በሌላ ማንኛውም ነገር ላይ ተመስርቶ ማጥቃት ወይም ማዋረድ በፍጹም በዩቲዩብ አይፈቀድም። ማንኛውም የጥላቻ ንግግር ቻናላችሁን ሊጎዳ ይችላል። ሌላው አስነዋሪ ይዘት በጣም አሳዛኝ፣ አስደንጋጭ ወይም ደግሞ አጸያፊ ቪዲዮዎችንና ምስሎችን በዩቲዩብ በፍጹም መጫን የለባችሁ። ለምሳሌ የሞቱ ሰዎች ወይም ደግሞ አደጋን የሚያሳዩ ቪዲዮዎችን በዩቲዩብ ቻናላችሁ ላይ መጫን የለባችሁ። ሌላው ሀሰተኛ መረጃ ወይም ደግሞ ሚስ ኢንፎርሜሽን የምንለው ነው። የውሸት ወይም አሳሳች መረጃዎችን በዩቲዩብ ላይ ማሰራጨት በፍጹም አይፈቀድም። በተለይ ደግሞ የጤና፣ የፖለቲካ እንደዚሁም የታሪካዊ ክስተት ላይ ትክክለኛ መረጃዎችን ብቻ ለማጋራት ጥረት አድርጉ። ሌላው በዩቲዩብ የማይፈቀደው ሕግ ምንድን ነው ካላችሁ የሽብርተኝነት ይዘት ወይም ደግሞ ቴሮሪስት ኮንቴንት የሚባለው ነው። የሽብርተኝነትን ድርጊቶች የሚያበረታቱ ወይም ደግሞ የሚደግፉ ቪዲዮዎችን በዩቲዩብ ላይ መስራት የለባችሁ። ሌላው አደገኛና ጎጂ ድርጊቶች ናቸው። ሰዎችን ለአደጋ የሚያጋልጡ ወይም ደግሞ ሊጎዱ የሚችሉ ድርጊቶችን የሚያሳይ ቪዲዮ በዩቲዩብ ላይ መጫን የለባችሁ። ለምሳሌ አደገኛ ፈተናዎች፣ ቻሌንጆችን የሚያሳዩ ቪዲዮዎች ላይ ጥንቃቄ ማድረግ አለባችሁ። ሌላው በልጆች ላይ የሚፈጸም በደል ነው። የህፃናትን ደህንነት አደጋ ላይ የሚጥል ማንኛውም ይዘት በዩቲዩብ ላይ ተቀባይነት የለውም። እንደዚሁም እንደዚህ አይነት ይዘት ካጋጠማችሁ ማድረግ ያለባችሁ ለዩቲዩብ ሪፖርት ማድረግ ነው ያለባችሁ። ሌላው ደግሞ የቅጂ መብት መመሪያዎች የምንላቸው አሉ፣ ወይም ደግሞ ኮፒራይት ጋይድላይንስ ይባላሉ። የሌሎችን የፈጠራ ስራ ያለ ፍቃድ መጠቀም ማለት ነው የቅጂ መብት ጥሰት ይባላል። የሌላን ሰው ሙዚቃ፣ ምስል፣ ቪዲዮ ወይም ደግሞ ማንኛውም የቅጂ መብት ያለውን ነገር ያለ ፈቃድ መጠቀም። በዩቲዩብ ላይ የቅጂ መብት ማስጠንቀቂያዎች አሉ ወይም ኮፒራይት ስትራይክስ የሚባሉ ማለት ነው። ዩቲዩብ የቅጂ መብት ጥሰት እንደፈጸማችሁ ካመነ የቅጂ መብት ጥሰት ማስጠንቀቂያ ሊሰጣችሁ ይችላል፣ ወይም ደግሞ ኮፒራይት ስትራይክ የምንለው ማለት ነው። ይህ ደግሞ ሶስት ማስጠንቀቂያ በቻናላችሁ ላይ ከደረሰ ቻናላችሁን ሊያሳጣችሁ ስለሚችል ጥንቃቄ ማድረግ ይኖርባችኋል። ሌላው በዩቲዩብ ላይ ፌር ዩዝ የሚባል ነገር አለ። እሱ ምንድን ነው? በአንዳንድ ሁኔታዎች የቅጂ መብት ያላቸውን ነገሮች ያለፈቃድ እንድትጠቀሙ ማድረግ የሚያስችላችሁ ነው ፌር ዩዝ የሚባለው ማለት ነው። እንዴት ነው የምንጠቀመው ካላችሁ፣ ለምሳሌ ለትችት ሊሆን ይችላል። ለዜና ዘገባ፣ ለትምህርት ወይም ደግሞ ለምርምር ዓላማዎች መጠቀም ፌር ዩዝ ሊሆን ይችላል። ነገር ግን ፌር ዩዝ የሚለውን በጥንቃቄ መገምገም ይኖርባቸዋል። ሌላው ደግሞ በዩቲዩብ ላይ ክሬቲቭ ኮመንስ የሚባል አሪፍ አማራጭ አለ ለክሬተሮች ማለት ነው። አንዳንድ የኮንቴንት ክሬተሮች ቪዲዮቸውን በክሬቲቭ ኮመን ያሰራጫሉ። ይህ ማለት ደግሞ ሌሎች ሰዎች ስራቸውን በተወሰነ ሁኔታ ውስጥ እንዲጠቀሙ ፈቅደዋል ማለት ነው። ሙሉ በሙሉ ሳይሆን ማለት ነው። ክሬቲቭ ኮመንስ ፍቃድ ያላቸውን ነገሮች ከመጠቀማችሁ በፊት ፍቃዳቸው ምን እንደሚል በትክክል መመልከት ይኖርባችኋል። ሌላው እጅግ በጣም ወሳኙና ብዙዎች እንዳትሳሳቱ የምመክራችሁ እኔ መጀመሪያ ላይ ስህተት ስሰራው የነበረው ነገር የግላዊነት መመሪያዎች ወይም ደግሞ ፕራይቬሲ ጋይድላይንስ የሚባሉት ሕጎች ናቸው። ምን ማለት ነው? የአንድን ሰው የግል መረጃ ያለ ፍቃድ ማጋለጥ ማለት ነው። ለምሳሌ የሰዎችን ስም ሊሆን ይችላል፣ አድራሻ፣ ስልክ ቁጥር፣ ኢሜል ወይም ሌላ ማንኛውንም የግል መረጃዎች ያለ ፈቃዳቸው በቪዲዮዎቻችሁ ላይ በፍጹም ማሳየት የለባችሁ። በተጨማሪ ደግሞ የሰዎችን ፎቶና ቪዲዮ ያለ ፈቃዳቸው በራሳችሁ ቻናል መጫን የለባችሁ። ሌላው የማስታወቂያ መመሪያዎች አሉ፣ አድቨርታይዚንግ ጋይድላይንስ የሚባሉት ማለት ነው ቪዲዮ ስትሰሩ ቪዲዮዎቻችሁ ለማስታወቂያ ምቹ መሆናቸውን በደንብ ማወቅ ይኖርባችኋል ማለት ነው። ሌላው በዩቲዩብ ላይ አደገኛ ወይም ጎጂ ይዘት ያላቸውን ነገሮች መጠቀም የለባችሁ። አድሎ ሊሆን ይችላል፣ ጸያፍ ቃላቶች ሊሆኑ ይችላሉ፣ ወይም ደግሞ የጥቃት ድርጊቶችን የሚያበረታቱ ቪዲዮዎች ለማስታወቂያ ምቹ አይሆኑም። ሌላው በዩቲዩብ ላይ መስራት የሌለባችሁ ስህተት የተሳሳተ መረጃ ማሰራጨት ነው። የተሳሳቱ ርዕሶች፣ የተሳሳቱ ተንብኔሎች በፍጹም በዩትዩብ ላይ ቻናላችሁን ሊጎዱ ይችላሉ። ስለዚህ ትክክለኛ ከቪዲዮዎቻችሁ ጋር የሚሄድ ተንብኔልና ርዕስ መምረጥ ይኖርባችኋል። ተንብኔሉ ሌላ ሆኖ ቪዲዮ ውስጥ ላይ ሌላ ከሆነ ይህም የዩትዩብን ሕግና መመሪያ ስለሚጥስ ቻናላችሁን ሊጎዳ ስለሚችል እነዚህን ነገሮች በጥንቃቄ መመርመር ያስፈልጋል። ሌላው ተመልካችን ከማታለል መቆጠብ ያስፈልጋል። ቢ ሆነስት ዊዝ ዩር ኦዲየንስ። ሐሰተኛ ርዕሶች ሊሆኑ ይችላሉ፣ መግለጫዎች ወይም ደግሞ ተምብኔሎች በመጠቀም ተመልካችን ከማሳሳት መቆጠብ ይኖርባችኋል። ቪዲዮዎቻችሁ ስለምን እንዲሆኑ ግልጽ በሆነ መንገድ ማስቀመጥ ይኖርባችኋል። ሌላው ደግሞ መጠንቀቅ ያለባችሁ የውሸት ተሳትፎ የሚባላል ወይም ፌክ ኢንጌጅመንት የሚባለው ነው እነዚህን ከመግዛት መቆጠብ ይኖርባችኋል። የውሸት ሰብስክራይበሮች፣ የውሸት ላይክ፣ የውሸት ኮመንት፣ የውሸት ሸር በዩቲዩብ በፍጹም አይፈቀድም። እነዚህን አድርጋችሁ ቶሎ ሀብታም ለመሆን ቶሎ ብዙ ሰብስክራይብ ለማግኘት የምትሞክሩ ካላችሁ ይህን ነገር ዩቲዩብ ስለሚያውቀው ቻናላችሁን ሊጎዳ ስለሚችል እነዚህን ነገሮች ከማድረግ እንድትቆጠቡ መክራችኋለሁ። ዘላቂ የሆነ ቻናል እንዲኖራችሁ ከፈለጋችሁ አሁን የነገርኳችሁን ነገሮች በጥንቃቄ መርምራችሁ ስህተት ከመስራት ተቆጠቡ። እኔ እስካሁን የሰራኋቸውን ስህተቶች ለእናንተ ባለማወቅ ምናልባት ከአሁን በፊት ሰርቼ አንዳንዶቹን ሰርቻችኋለሁ፣ ነገር ግን እየተማርኩባቸው ስላለፍኩኝ እናንተ ደግሞ እነዚህን ስህተቶች እንዳሰሩ በማሰብ ነው ይህን መረጃ ይዤላችሁ የቀረብኩት። ሌላው ደግሞ የሌሎችን ማንነት ከመውሰድ እንጠንቀቅ። የሌላን ሰው ቻናል ወይም ደግሞ ማንነት ለመምሰል ከመሞከር መቆጠብ ይኖርብናል እነዚህን ህጎችና መመሪያዎችን ማወቅ ቻናላችሁን ለመጠበቅና በዩትዩብ ላይ ስኬታማ ለመሆን ይረዳችኋል ዩትዩብ ሁልጊዜም ህጎቹን ይቀያይራል ስለዚህ ዩትዩበር ከሆናችሁ ወቅታዊ መረጃዎችን በትክክል መከታተል ይኖርባችኋል በየጊዜው ይህ መረጃ እንደጠቀማችሁ ተስፋ አድርጋለሁ ለቻናሌ አዲስ ከሆናችሁ ሁልጊዜም ጠቃሚ ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚሁም ዩቲዩበር መሆን ለሚፈልግ ጓደኛችሁ ካለ ሸር አድርጉለት። እነዚህን ህጎች በቀላሉ አውቆ መግባት ይችላል ማለት ነው። እንደዚሁም አሁን ላይ የጀመራችሁ ህጎቹን የማታውቁ ካላችሁ እነዚህን ህጎች በቀላሉ በማወቅ እነዚህን ስህተቶች መስራት የለባችሁ ማለት ነው። በተረፈ መልካም የስኬት ዘመን እመኝላችኋለሁ። በዩቲዩብ ስኬታማ እንዲትሆኑ እመኝላችኋለሁ። በተደጋጋሚ አስፈላጊ የሆኑ መረጃዎችን በቻናሌ በቻልኩት አቅም በየጊዜው ለመልቀቅ ሞክራለሁ። በሌላ ቪዲዮ እስከማገኛችሁ ሰላም ሁኑ። መልካም ጊዜ